ማህሌት ብቻዋን ቀረች። የተመኘችው የብሩክን ንብረት ባዶ አስቀራት። ዝና ዝና እያለች ዝናን ቤትን በስሙ ያዞርልኛል፣ የብሩክን ገንዘብና ንብረት በእኔ ያደርግልኛል ብላ ዝና ጋ እንግዲህ እንደዛ እነ ብሩክና እነ ሞገስን እንደዛ አድርጋ አሁን ላይ ግን ዝናም መጠቀምያ ያደረጋት ከነ ብሩክና ሞገስ ሚስቱን እንድትመለስ ተጠቀመባት። እንዲሁም ደግሞ ብሩክም ተመለሰለት። በኋላ ሚስቱን ዝና በራሱ ወንድም ወይም በራሱ ሰዎች ሊያስገዛና ሊከደው መክሮ፣ ነገር ግን ብሩክ ነቅቶባቸዋል። በራሱ ባገኛቸው ሰዎች ሸጦ ካገኘ በኋላና ከሸጠ በኋላ ማህሌትን ደውሎ ዝና በላከቸው ሰዎች ሳይሆን በራሴ ባገኘኋቸው ሰዎች ሸጫለሁ። ከአሁን በኋላ እንግዲህ እንደፈለግሽ ስፈልጌ ፈንጂና ይውጣልሽ ብሎ ለዝና ነገር ይዋላት፣ ራሷን መቆጣጠር አቃታት። ራሷን ምሳሌ ባዶዋን ቀርታለች። ምንም ተስፋ የላት። አሰላም አሌይኩም አራቱ ላረከት ወድና የተከበራችሁ ደሰቦች እንዴት ናቸው? ከኔገሁሉ ሰላም አልሓምዱላ ረቢላ ንበያላችሁ ሰላማቸሁ ግዙት ይበለ ለችና ዲስከናቸ ሰብስክሪ ሌክቸሪ እያረጋችሁ ቤተሰብ ኮኑ። ማህሌት እንግዲህ በስተመጨረሻ የዝና መጠቀሚያ ሆናለች ማለት ነው። እንድዛ ስትፈክርና ጀግናኔ ጀግናኔ ጀግናነይ ስትልበዝና ተማምና መጠቀሚያው ናያደረጋት ማለት ነው። እሷ እንግዲህ ዝና ጀግናነው እነብሩክንም ሞገስንም ያጠፋችኋል እኔ ባለ ንብረት ሆናለሁ እያለች ኤፍራት እንኳ ዝናና ተመዩ እያለቻት እባክሽ እሱ ቀላሱ አይደለም፣ ስትኖራ ኖራ ባለፈው እንግዲህ ያልፈለገችውን ነገር አድርጌ ብሎ አስደርጓታል። እሱ ምን ነበር? ብሩክ ማህሌትን አስፈርምልኝ ወይም ደግሞ አስነሳልኝ የታገደውን ገንዘቤን፣ አንተም ደግሞ ከሞገስ ምቼሉ ላንሰጥሃለው ተብለው ተደራድረው ነበር። ዝናም ደግሞ ሉላ ሚስቱን ለማገኘት ሲል የማትፈለገውን ነገር እቅዱን የሚታገደውን ንብረት እንድታነሳለት አስደርጓታል። ማህሌትም ደግሞ በእጁ ስለሆነች ወይም ደግሞ በዝና ትዕዛዝ ስር ስለሆነች ባትወድም በግዷ አንስታለች። ከዚያም በኋላ እንግዲህ ያደረገችው ነገር ምንድን ነው ዝና አልህን በልተሃለ በስምሽ አደርግልሻለሁ ቤቱን ብለህ ነበር እኮ ስትለው፣ እንደጠበቀችው አልነበረም የመለሰላት። ከዚያም በኋላ እኔ እናንቺ እንተባባልነው እኮ ቤት ብቻ ሳይሆን እነሱን ለማጥፋት ነው። ብሩክንም ማገስን ለማጥፋት ነው። ቤት እንዴት በስሜ ላርገ ሳይሆን ብለሽ ማሰብ ያለብሽ ብሩክን እንዴት ላጥፋ ብለሽ መሆን አለበት እያለ ያላሰበችው መልስ መለስላት። በሱ በሆን እና በሆንና እግዴውን ታነሳው ለታሸጠው ምን ያደርግልኛል? እሱን ባስወግደው ወይም ደግሞ ብገለው ብላ እሱን ተናደለች። እንግዲህ እዚህ ውጥር ውጥር አያትበይብኝ በቁጥጥር ስር ነሽ፣ ማንም የለሽ፣ አሁን የኔ መጠቀሚያ ነሽ ናት። ምንም አማራጭ የላትም። ምክንያቱም ተሞገስም ተብሩክም ተለይታ በዝና ቁጥጥር ስር ሆናለች። ስለዚህ ያላት አማራጭ ዝና የሚላት ብቻ ማድረግ ነው። ከዚያም በኋላ እንግዲህ እሷን ለማረጋጋት አንድ ነገር ተጠቀመ። መሬቱን የሚገዛው የእኔ ወንድም የሚነ ሰዎች ናቸው ዝም ብለሽ አትጩ ብሎ አረጋጋት። እውነት መስሏት ላይ ፍራታ መታ ይህን ነገር ነገረቻት መሬቱን እና ማን ቤቱና ንብረቱ የሚገዙት መኪና የሚገዛው በዝና ሰዎች እንደሆነ የፍራታም ስትሰማ፣ ይሄማ ጥሩ አረግሽ፣ ሁሉ ነገር በቃ ያንቺ ሆነ፣ በጣም ጥሩ ነው እያለ የፍራታም ስትደሰት፣ እዚሁ መሃል ብሩክ ከሰዎቹ ጋ ሄዶ ተፈራርሞ ሁሉ ነገር ጨርሶ ሲሄድ ኤፍራታ አይታ ደወለችለት። ያን ጊዜ ነበር ዝና መቶ እንደዛ ያላት። ከዝና ጋር ተመልሳ ስትመጣ እፍራታና ማህሌት ተገናኙ። ነገር ግን ብሩክ ወደ ቤት ሳይገባ ገና መንገድ ላይ እንደሆነ ደወለላት። ደውሎ ምን ልታረግ ነው ስትለው እፍራታ አንሽለት ስልኩን አለቻት። እሷ ደግሞ አረን ሰልችቶኛል እኔ ጋር ማቶ እንደለመደው ሌላ ምን አይነው አለች። አይ ማለቀሱ እንስማ፣ አንሽለትና እንዴት እንደሚያለቅስ እንስማ አለች። አት ሁነትሽ ነው ሲያለቅስ አለች። ና ስልኩን አነሳች እሱም ደግሞ ፕራንካረጋት። መጀመሪያ ማህሌ በባክሽ በዝና በኩል የመጡት ሰዎች የገዙትን እንደማኔ ለዝና እያለ ፕራንክ አረጋት ከዚያም ሷል ወብራ ወብራው ስትል ስሚ አለት። በዝና በኩል ለዝና ነገሪ በዝና በኩል የመጡ ሰዎች ሳይሆን የሸኩት በራስ ያገኘቸው ሰዎች ንብረትን ሸጫለሁ። ካሁን በኋላ ስትፈልጊ ፈንጂ እንደፈለግሽ ሆኚ ብሎ ንዴቷን የብሳ አቃጠላት። ያን ጊዜ ፈጠጠብላ ስቃር ምን ሆነች ነው ሲላት ስጥላት ፍራታ ነገረቻት። ከዚያም በኋላ እንግዲህ የዝና ውጤት ይሄ ሆነ። ራሷን ሳጠች። ሳጠች። አሁን ገና ሁሉ ነገር ገባት። ይፍራታም ደግሞ ምንም አማራጭ የለሽም፣ ብሩክን ሄደሽ መለመን ከሱ ጋር መሆን ያለሽ አማራጭ አለቻት። በጣም ክፉ ነሽ፣ ካንቺ ጋር ከቤትሽ እንድወጣልሽ የምታመቻቹ ነገር ነው አይደል? እንዴት ነው ብሩክን መለመን አለሽ? ይፍራታም እና ታዲያ ምን ይዘብ እንዴት ትኖር ያለሽ? ምንም ነገር የለሽም፣ ብዙ ነገር ለምደሽ እንዴት ትኖር ያለሽ? ታዲያ ምን መራጭ አለሽ? አለቻት። እንዴት ነው? ቪዲዮ ወቶብኝ። እኔ እኮ አሁን ማንም ፈላጊ የለኝም። እንኳን ልታረቀኝ አይደለም ተሁን በኋላ ልጁን ታሳከመ ንብረቱን እንዳሸጠ ሊገለኝ የማይፈልገው እንኳን አይደለም ልታረቀ ብሩክ ክፍል አሷም ራሷን ሳተች። ማለት እንግዲህ የዝና ጉራ እዝ ላይ ጥሟታል። የዝና መጨረሻ መጠቀሚያ አርጎ እንደዝ ባዶዋን አስቀምጧታል። እንዲሁም ደግሞ ማህሌት እንትና ቅድስትና መሳይ መላሴ ሲጫወቱ ኳስ አጋጣሚ መቷት፣ በጣም ራሷን ስታ በጣም ጭንቅላይ ናቸው እንግዲህ ምሳሌም ራሷን ስታለች። መል እንትና ብሩክም ተውጭ መጥቶ በጣም በደስታው ጊዜ ሀዘን ገጥሞታት፣ ግን ሀዘኑን ደስታ ያደርግላቸው ምሳሌም ራሷን ስታለች ነእታ በደስታ ታጅበው የምናያቸው ያደርገን። ማህሌት እንግዲህ የስራውን አግኝታለች ማለት ነው። ሞገስም እንግዲህ በሉላ መለየት በጣም አዝኖ አለ። ከብሩክ ጋር እስካሁን አልተገናኙም። ነገር ግን የብሮክ ልጅ ደግሞ ስትታመም ለዳታ ብር ተቸገራችሁ ደውሉ ብሎ አሁንም ተጎኑ እንደሆነ እየመሰከረ ነው። ጓደኛ ማለት እንደዚህ ነው። ግን ኑረን በማጣቱ በጣም ልቡ ተሰብሯል። ምክንያቱም በጣም ስለሚወዳት ልቡ ተሰብሯል።